ወይኔ፣ ወይኔ ንግስት ሱመያ ንግስት ሱመያ በዚህ መልኩ እንድትመጣ ፈጽሞ ፈጽሞ ፈጽሞ አልፈልግም ነበር ማለት ነው። ነገር ግን ንግስት ሱመያ እንግዲህ በምታዩት መልኩ መጣለች ማለት ነው። ምንም ማድረግ አይቻልም እንግዲህ በጭራሽ ይህ መኔ እንዲያገባ አልፈልግም እያለች ይመስላል ማለት ነው። ምክንያቱም አሁን ላይ ራሴ ልቀበለው፣ ራሴ እቀበለዋለሁ። ልጆቹም ሰኢድ ሚስት የሚያገባ መሆኑን ሲሰሙ እያለቀሱ ነው በማለት እነሷም እያለቀሰች ማለት ነው። እንደምታያት እንደምታያት እንግዲህ በቃ እያለቀሰች መጣለች ማለት ነው። ምክንያቱም ከዚህ በኋላ ይበቃል እያለች ያለች ይመስላል። ንግስት ሱመያ ከዚህ በኋላ ይበቃል። ምክንያቱም እንግዲህ ምን ካገባና እዚያ እና እዚህ ካለ ደግሞ ከባድ ነው። ስለዚህ ይሄ መሆን የለበትም እያለች ያለች ይመስላል ማለት ነው። ንግስት ሱመያ ምንም ማድረግ አይቻልም። ስለዚህ ያው፣ እዚህ ጋር የሚያሳየው እንግዲህ ሁለቱም በፍቅር ሊመጡ እንደሆነ ነው ያው ምክንያቱም መቀበለዋለሁ ብላለች የሪፖርት ሪፖርት እኔ ራሴ ሄጄ ልጆቹን አሳየዋለሁ እቀበለዋለሁ ብላለች ማለት ነው። አባታችን አምጪ ብለውም ልጆችም እያለቀሱ ነው ማለት ነው። እንግዲህ ያው በተለይ ጀሚላ ስለምታውቀው ማለት ነው ሰኢድን በደንብ ስለምታውቀው በደንብ እንግዲህ ቪዲዮዎች ላይ የተለያዩ ነገሮች ላይ ስናየው ይቀርቦታ ትቀርበዋለች፣ የሆነ ማለት አላ አይደለ የአባትነት ፍቅር የሚሰጣት ምናምን ይመስላል። እና ያው እንግዲህ በቪዲዮ ያየነው ነገር ነው የምንናገረው ማለት ነው። ስለዚህ ያንን ነገር ስለምታይ ወይም ደግሞ ያደርግላት ስለነበር አሁን ላይ እየረበሸች ትገኛለች ማለት ነው። ጀሚላ አባቴን እያለች ትገኛለች ማለት ነው። በሚገርም ሁኔታ አዎ። ንግስት ሱመያ እንግዲህ ልጆች ያው አባታቸውን ማየት ወይ ደግሞ አባታቸው ጋር መሆን አለባቸው ብዬ አስባለሁ። መሆንም ግዴታ ነው። ምክንያቱም በቃ አለ አይደለ ሰይድ አሁን ላይ ልጆችን ልያቸው ወይ ደግሞ ልጆቹን ታሳየኝ፣ ከዚህ በኋላ ይበቃል። ወይም በቃል አደለ ወይ በቃ ኒካህ መውረድ አለብን አላለም። ወይም ደግሞ በቃ መለያየት አለብን አላለም። በቃ ከዚህ በኋላ አላስቀምጠኝ ብላለች። ስለዚህ የመን ሂጄ አረብ አገባለሁ ብሎ እንደ አያችሁት እንግዲህ አረብ ይዞልን መጧል ማለት ነው። አረብ ይዞልን መጧል ማለት ነው። እና በደንብ ወደ እዚያ ወስድን እንራባልን ነው ያለው ወይስ ምንድን ነው? ዘራችን እንቀላቀላለን እኔም ደግሞ እንደ አባቴ ነው፣ እንደ አያቴ ነው ነው ያለው ብቻ እንዳያቴ ወይ ደግሞ እንደ አባቴ መሰል ባልሳሳት እንደዚያ በቃ ሶስት አራት ማግባት አለብኝ፣ ከነዚያ ሁሉ መውለድም አለብኝ፣ ዘሬን በደንብ ማስፋት አለብኝ እያለ ነበር ማለት ነው የሰማነው ሰኢድ። ከዚያም አልፎ ደግሞ ሌላ እንግዲህ እዛ ጋም ይመንም ሂዶ አላረፈም። አሁንም ይመኒ አጭቻለሁ ወይ ደግሞ ይመኒ ላገባ ነው ብሎ አላረፈም። ምክንያቱም ሌሎችንም መነካካቱን አልተውም ማለት ነው። እንግዲህ እንደምናየው ሰላም ጋርም የሀጅ ሚስቶች ጋርም ያችን የሚስማል ያችን የሚስማል አራሳይድ እና ያችን የሚስማል ያችን የሚስማል ከዚያች ጋር ይላል ከዚች ጋር ይላል። እንደዚያ ሲሆን ነው ማለት ነው የምናየው ሰኢድን። ስለዚህ በአሁኑ ንግስት ሱመያ እንግዲህ ያመረረች ትመስላለች። በቃ ማለት ከዚህ በኋላ ከአቅሜ በላይ ነው፣ ሁሉም ነገር ከአቅሜ በላይ ነው። ስለዚህ በቃ የሆነውን ነገር ሁሉ እቀበላለሁ፣ ወይ ደግሞ በቃ ልጆቹ አባታችን እያሉ ነው። ስለዚህ ከአባታቸው አባታቸውን ማየት አለባቸው ወይ ማግኘት አለባቸው ብላ የመጨረሻ ውሳኔዋን የወሰነች ትመስላለች ማለት ነው። ንግስት ሱመያ መጨረሻ ውሳኔዋን ከወሰነች ማለት ነው ያ ማገናኘት ነው የሚሆነው። እንግዲህ ምክንያቱም ሰይድ አሁን አሁን አልመጣም ምናምን አግብቼ ነው ከሚስቴ ጋር ነው የምመጣው ምናምን የሚል ምላሽ ካልሰጠና አሁን ወደ ኢትዮጵያ አልመጣም ካላለ፣ ያው ገና ያው እዚያም ካገባ እዚያ አግብቼ ምናምን ነው የምመጣው ካላለ በስተቀር እንግዲህ ንግስት ሱመያ ኤርፖርት ላይ ይቀበለዋለሁ ብላለች። ያው ከዚህ በፊት እንደተለመደው ኤርፖርት ላይ ልትቀበለኝ ነው ብሎ የሮጠ ሲሄድ እሷ ደግሞ አድራሻውን አጥፍታ ቁጭ ካላለች ማለት ነው ችግሩ። አድራሻውን አጥፍታ ቁጭ ትላለች። ሶ በዚህኛው ግን በዚህ ዙር ሙድ መያዝ ካልሆነ የምሬ ነው ይሄ ሙድ ይዛብን ካልሆነ ሙድ መያዝ ካልሆነ የምሯን የእውነቷን ከሆነ የእውነት ልጆች በዚህ ደረጃ እንግዲህ ያስለቅሰዋት እነሱም እያለቀሱ አባታችንም እያሉ ምክንያቱም ቪዲዮ ላይንም የተለያየ ላይም ስለሚያዩት ማለት ነው። ቪዲዮ ላይ ያዩታል። በነገራችን ላይ እያንዳንዱን ቪዲዮ ያዩታል። ልጆች ጀሚላ ታየዋለች ማለት ነው። ያንዳንዱን እነሱ የሚሰሩትን ቪዲዮ ታየዋለች፣ እና ስለዚህ እዚያ ጋም ስታይ ይናፍቃታል ምናምን። ሶ አምጮ የታለ ምኛም ሄድ አለብን አባታችን ናፈቀን ምናምን እያሉ አስቸግረዋት ሊሆን ይችላል ማለት ነው። እንግዲህ ከዚያም የተነሳ ምርር ብላ ያው እናት ብዙ መስዋዕትነትን ትከፍላለች ለልጆቿ ስትል እና ለልጆች ስትል እኔ መስዋዕት ልክፈል ወይ ደግሞ መስዋዕት ልሆን ብላ ይመስለኛል ማለት ነው። ወይም ደግሞ በቃ እንደዚያ ነው ውሳኔዋ መቶ በመቶ ማለት ነው። ማግኘት አሁን ላይ ልጆቹን እንዲያይና ማግኘት ወስና ከሆነ ውሳኔዋ እንደዚያ ከሆነ በቃ መቶ በመቶ ወስናበታለች፣ ወይ ደግሞ በቃ ልጆች የመጨረሻ አስቸግረዋታል ማለት ነው። ስለዚህ ያው ሰኢድን ለማግኘት እንግዲህ በጉጉት እየጠበቀች ያለች እንደሆነ ነው ማለት ነው የምንረዳው ሁላችንም ከንግስት ሱመያ ማለት ነው። እንግዲህ ፈጣሪ እድራሽ ንግስት ሱመያ፣ ሰኢድም ደግሞ በቃ ይችንም ያችንም ያችንም ያችንም አትበል። ማግባት ከሆነ በአንድ መርጋት አለበት። ሰኢድም ቢሆን ማለት ነው በአንዷ መርጋት አለበት። በቃ ከአንዷ ጋ መቀመጥ አለበት። አንዷ ጋ የሆነ በቃ አረብም ያግባ አበሻም ያግባ ምንም አላቅም፣ ብቻ የሆነች ያግባ። ግን ደግሞ በአንዷ መርጋት አለበት ማለት ነው። አሁን ላይ ሄዶ የመን ላይ ሄዶ ብዙ ነገሮችን ሲያደርግ ነው እያየ ነው ያለ ነው ማለት ነው በተለያዩ ነገሮች በተለያዩ ቻናሎች የተለያዩ ነገሮችን ነው ሲያደርግ የምናየው። ወንድ ሚስቶች ጋር የተለያዩ ሰዎች ጋር በቃል አደለ፣ ከአረብም ጋር ከምንም ጋር ከሰላም ጋር እንዳያችሁት ነው። ብዙ ውጣ ወረድ ውስጥ ወይ ደግሞ ብዙ የሆነ ሰጣ ገባ ውስጥ ነው ያለው ሰኢድ ማለት ነው። ይህ በአንድ እርጋ ብላችሁት እንኳን በአንድ ረግቶ የሚቀመጥ ሰው የሆነ አይደለም። ሰኢድ አስቸጋሪ ሰው የሆነ ነው ማለት ነው። ስለዚህ ሰኢድም ቢሆን ሁሉንም ነገር ተውና ተውና የልጆችህ እናት ትሻላለች የልጆች እናት እነዚህ ቆንጆች እናት ንግስት ሱመያ ያችንም ማንንም ብታመጣን እንደ ንግስት ሱመያ ሚስት መቼም አታገኝም። ሰኢድ ይህን ደግሞ ልቦና በደንብ ያውቀዋል። አንተም ጠንቅቀህ ታውቀዋለህ ማለት ነው። እንደሱ አይነት ሚስት የትም እንደማታገኝ፣ እንደሱ አይነት ሴት የትም እንደማታገኝ ማለት ነው። ጨዋ ጨዋ የጨዋ ልጅ ማለት ነው። የትም እንደማታገኝ በቃ አላደለ። በዚህ ሰዓት ውስጥ በዚህ ውስጥ ሁና እንኳን አንተን የምታከብር ለአንተ ክብር ያላት ማለት ነው። በቃ ለአንተ ክብር ያላት የትም ልታገኝ ስለማትችል የመጀመሪያ ደረጃ ለሱመያ ሰኢድም ለሱመያ ክብር እንደ ሚስት ልታከብራት እንደ ሚስት የሚገባትን ነገር ልታደርግላት እንደሚስት የሚገባትን ካሳም ከፍለህ ወደ ቤቷ ልትመልሳት ይገባል። ልጆችንም እንዳባት ተንከባክበ የማሳደግ ግዴታ ይኖርብሃል ማለት ነው። ሰኢድ ይህ መልእክቴ ለሰኢድ ነው። በቃ ምክንያቱም ግዴታው ነው። ከዚህ በኋላ ማለት ነው፣ አይ እንደዚህ ነው እንደዚህ ነው ማለት የለበትም። በተለይ ልጆች በመካከል ስለሚጎዱ፣ ማለት ነው። ሴት ልጅ ደግሞ ታውቃላችሁ፣ ብዙ ጊዜ ወደ አባታችን ነው እንትም፣ ምንለው የምናጋድለው፣ የአባትን ፍቅር ነው የሆነ ማለት አላቅም፣ እንደኔ ከሆነ ብዬ ነው። ግን እናት አባት እናት አባት ነው። እናት እናት ናት፣ በምንም የማትቀየር ነገር። ግን ብዙ ጊዜ ሴት ልጆች በተለይ የመጀመሪያ ሴት ልጅ ወደ አባቷ ታደላለችና፣ ምናልባት እኔም ስለማደላ ይመስለኛል እኔ ራሴ ይሁን ስለማደላ ይመስለኛል። ሶ ጀሚላም እንደዚህ አይነት ብዬ ነው የማስበው። የአባት ናፍቆት አለ፣ የአባት ፍቅር አለ፣ የአባት በቃ ከአባቷ የምትፈልገው የሆነ ነገር ማግኘት የምትፈልገው ነገር አለ ከአባቷ። እና ያንን ነገር ከአባቷ የምትፈልገውን ነገር ከአባቷ ማግኘት የአባቷን ፍቅር ማግኘት ትፈልጋለች። እና ሶ ይሄ ውሳኔሽ፣ ንግስት ሱመያ ትክክል ነው ብዬ ነው ማስበው። ስለዚህ በዚህ ውሳኔሽ መጽናት አለብሽ ኤርፖርት ሄደሽም ቢሆን መመለስ የለብሽም። ወይ ደግሞ አይ እኔ እንደዚያ ያልኩት አንተ እንድትመጣ አረቧን እንዳታገባ ነው እንጂ እኔ መቼም አላሳይህም ምናምንም እንዳትዩ ከዚህ በኋላ ነገሮችን በቃ በስምምነት መፍታትም አለባችሁ። ከቻላችሁ ታርቃችሁ ኑሩ። ሱም ልጆቹን ይዘየር ማለት ነው በቃ ኒካሽን ተሸክመሽ ነው አንችም ያለሽ፣ እና ንግስት ሱመያ የሆነ መፍትሄ ማግኘት አለበት ብዬ አስባለሁ። ወይ ነገር ማለት ነው። እናንተስ ምን ትላላችሁ? ውድ ቻናል የቤተሰቦች እንዲሁም የንግስቷ አድናቂዎች ማለት ነው ሰይድ እና ሱመያ ምን ትላላችሁ? ላይክ፣ ሸር፣ ሰብስክራይብ አትርሱ። ኮሜንት ላይ ጠብቃለሁ።